ሞቅ እያልኩኝ ይመጣለሁ። የጳውሎስን ፐርሰናሊቲ አላውቅም። እና ሶፊ ትናገራለች እ በኋላ የምትናገር ከሆነ የመጽሐፉን ትንሽ እንደ ሀሰሳ ነገር እንዳደርግ ነው። ሂስም እንዳቀርብ አይደለም። ገና መጽሐፉ የመጀመሪያው ነው እና የተወሰነ ነገር ጽፌ ነበር እና ምናልባት ጽሁፍ ከማነብ እንዲሁ በአወራ ብዬ ከአንድ ወዳጄ ጋር ቅድም ከተቀበለኝ ወንድም ጋር ተነጋገረ ስለ መጽሐፉ ትንሽ ነገሮች ለማውራት አስር ደቂቃ ወይም አስራ አምስት ደቂቃ ያህል እና አስቀድሜ ግን ጳውሎስም እግዚአብሔር እንኳን ለዚህ ቀን አበቃ ማለት እፈልጋለሁ። ምክንያቱም እግዚአብሔር ካላስቻለ እንደዚህ አይነት ዳግሮስ ያለ መጽሐፍ በዚህ ቢዝነት በዚህ በአካልነት ውስጥ ማውጣት የሚቻል ነገር አይደለም እና እግዚአብሔርን በጣም አመሰግናለሁ። ስለ ጳውሎስ ምናልባት የእግዚአብሔር ልጅ የሚለው መጽሐፍ አላገኛችሁም ከሆነ ልክ የዛን ያክል ጠንከር ያለ እና ፔጁም አይ ቲንክ አራት መቶ አራት ገጽ ያለው መጽሐፍትን ነው ያዘጋጀልን እና እግዚአብሔርን እናመሰግናለናል። ክብር ሙሉ ለእግዚአብሔር ነው። በመቀጠልም ደግሞ ጊዜያቸውንና አብሮነትህን ስትነፍጋቸው በፍቅርና በታላቅ እንክብካቤ የታገሱህን ሔዋኖችህን አለማመስገን ደግሞ ራሱን የቻለ በደል ስለሆነ ሶፍዬ እግዚአብሔር አብዝቶ ይባርክሽ። ላለው ለሱ አላጨረጨራችሁ እኔ ጸሎቴ እንግዲህ ያው መልካም መሬት እንደሆነች ስለምናውቅ እሷም መጽሐፍቶቿን ስትጽፍ ብዙዎቹን የተጻፉ አሉ በእንግሊዘኛ ጳውሎስን አብዝታ እንድታሳጭደው ያ ጸሎቴ ነው ለእኔ። እኛም የዛ ብዕር ትሩፋት ተካፋዮች እንድንሆን ማለት ነው። ከዛ ደግሞ በመቀጠል ሳሌምንና ዞዊ ደግሞ ማመስገን ያለብን ይመስለኛል። ምክንያቱም አባታቸው ብዙ ጊዜ ከዛ ወስዷል። መጽሐፉን የገዛችሁ ሰዎች ስታነቡት ይነግራችኋል። እና እግዚአብሔርንም ስለ እናንተ እናመሰግናለን በጣም ነው። በመጀመሪያ የጠየኳቸው ጥያቄ ይቅርታ ነበር። ምክንያቱም ብዙ ጊዜ ከጳውሎስ ጋር በስልክ እናወራለን እና የእነሱን ጊዜ ይወስዳለሁ፣ ከኋላ ድምፃቸውን እሰማለሁ። እና ለእናንተም እንግዲህ ሌላ መጽሐፍ እስኪጸንስ ድረስ ሌላ መጽሐፍ ደግሞ ለመጽሐፍ እስኪነሳ ድረስ በደንብ አርጋችሁ ጊዜያችሁ እንድትጠቀሙ አበረታታለሁ። የኢትዮጵያ ወንጌላዊያት ቤተክርስቲያኖችን ቤተክርስቲያን ህብረትን ይችን ቤተክርስቲያን ኢሲኤፍሲዩኬ እናንተንም ማመስገን ይገባናል ብዬ አስባለሁ። የእግዚአብሔርን ቃል በማስተማር የሚያገለግለውን ወንድማችንን ሳትሰስቱ በብዕሩ በየስፍራው እንዲደርስ ስላደረጋችሁ እግዚአብሔር ይባርካችሁ። መሪዎችንም፣ ሽማግሌዎችንም እግዚአብሔር ይገኝላችሁ። ምክንያቱም እኛ ተጠቃሚዎች ነው አሜሪካን ሀገር ውስጥ መጽሐፉ በሚበተንበት ሰዓት ብዙ ሰዎች ይመሰክሩልኛል። እስፔሻል፣ የመጀመሪያውን መጽሐፉ ይሄም ከዛ የተለየ ነው ብዬ አላስብም። ስለዚህ እግዚአብሔርን በጣም ስለ እናንተ አመሰግናለሁ። ጳውሎስ መጽሐፉን ለምን እንደጻፈ ነግሮናል። መጽሐፉን የጻፈበትን ምክንያት ጳውሎስ መነሻ ምክንያቱን ነግሮናል። እና ለብዙ ጊዜ እነዚህ ጥያቄዎች ነበሩት። የተሰቀለው ከክርስቶስ ስቅለት ጋር የተያያዙ ጉዳዮች እሱን አስታውሳችሁት ከሆነ ነገረ መስቀል ብቻ አይደለም የተሰቀለው የሚል በኢየሱስ ክርስቶስ ፐርሰን ላይ እና ኢየሱስ ክርስቶስ ባደረገው ነገር ላይ ያተኮረ ነው። እና የተነሳበትን ምክንያት ሲነግረን ምን ይለናል? በየስብከቱ እና በየዝማሬው የሚገለጡ ከክርስቶስ ኢየሱስ መስቀል ሞት ጋር የተገናኙ መረዳቶቻችን ብዙ ጊዜ በኢትዮጵያ ወንጌላውያን ቤተክርስቲያናት ዘንድ እንከና ያጣቸው። አንዳንዶቹ በአብና በወልድ መካከል ልዩነትን ያስገባሉ። ስለ ክርስቶስ መስቀል በሚያነሱበት ሰዓት አንዱን ቀጪ ሌላውን ተቀጪ ያደርጋሉ። ይሄ የራሱ ቋንቋ ነው። ሲሻቸውም በእግዚአብሔር ባህሪያት መካከል ግጭትን የሚፈጥሩ አይነት ናቸው ፍቅሩን ከቅድስናው ምሕረቱን ከጽድቁ የሚያላትም እግዚአብሔር ወልድ እያንዳንዳችንን መውደዱና ስለ እኛ ራሱን መስጠቱ እውነት ነው። አጽናፈ ዓለሙን የዋጀበት ክብሩንና ንግስናውን የገለጠበት ትንግርታዊ ሥራ ከግለሰቦች መዳን ጋር ብቻ እያቆራኙ ማቅረብ ግን ጥርሳችንን የነቀንበት ልማድ ነው። በዚህ ላይ የጌታችን የመስቀል ሞት ብቻ እንጂ ሰው ሆኖ በመምጣት መካከላችን ማደሩ የጽድቅን ህይወት መምራቱ ትንሣኤውም ሆነ እርገቱ ለድነታችን እንደሚያስፈልጉ እንዘነጋለን። ብዙ ጊዜ በአብያተ ክርስቲያናቶቻችን በምስባካችን ላይ እነዚህ ነገሮች የተለመዱ ናቸው። ስለዚህ ጳውሎስ እነዚህ ናቸው ወደ ጥያቄ የከተቱት። ያንን ጥያቄ ለመመለስ ባለ ሩጫ ባለ ልፋት ውስጥ ነው ይሄ መጽሐፍ የተወለደው እና መጽሐፉ የጥንቷን ቤተ ክርስቲያን የነገረ መስቀል ትንተና ምን ያደርጋል፣ ያቀርብልናል። አማኞች መስቀሉን በተመለከተ እግዚአብሔር በመስቀሉ ላይ የሰራውን ትልቅ ጥበብ፣ ትልቅ ውበት እንዲያዩ ከተለያየ አንግል፣ ከተለያየ አቅጣጫ ይጠራናል። በጣም ተነባቢ መጽሐፍ ነው። ለማንበብ ቀላል ነው። መዝገበ ቃላት አያስፈልጋችሁም ልታነቡት እና የጳውሎስን ጩኸት፣ ጳውሎስ ብዬ ፖዬን ነው የማወራው ሐዋርያው ጳውሎስን አይደለም። የእሱን ጩኸት በዚህ መጽሐፍ ውስጥ ምን ታደርጋላችሁ ታገኛላችሁ። እና ወደ አስራ ዘጠኝ ምዕራፎች ያህልን የያዘች መጽሐፍ ነች። የመጀመሪያዎቹ ሶስት መጽሐፍቶ ሶስት ቻፕተሮች ታሪካዊ የሆኑ ነገሮችን ይዳስሱልናል። እነዚህ ታሪካዊ ነገሮች ምንድን ናቸው ብላችሁ ካሰባችሁ፣ ጳውሎስ የሚያደርገው ምንድን ነው? መጽሐፍ ቅዱስ ላይ ይሄድና ከመስቀል ጋር የተያያዙ ነገሮችን ከታሪክ አንጻር ይነግረናል። እኛ እንዳውም በእያንዳንዱ ምዕራፍ ላይ እንነጋገር ስለነበረ ኢየሱስ ክርስቶስ ሲስተቀል ሚስማር ታቀብል ነበር ወይ ብዬ ጠይቄዋለሁ። ምክንያቱም በጣም መስቀሉን በጣም ምስል ከሳች በሆነ መንገድ ለእኔና ለእናንተ ያቀርብልናል። የሚስማር ማቀበሉ ነገር አስደንግጧችሁ ከሆነ አላቅም፣ እኛው የቸነከርነው ይመስለኛል። የእኛው በደል የእግዚአብሔርን ፍቅር መግለጫ ስለሆነ ይህንን ነገር ነው ያየሁት፣ በእነዚህ በመጀመሪያዎቹ ምዕራፎች ውስጥ እና ጳውሎስ ክርስትናን የክርስትናን ሴንተር አድርጎ ክርስቶስና የተሰቀለውን ሲያቀርብልን፣ ጳውሎስ ክርስትናን ከሌላ እምነት የሚለየው አንዱ ይሄ እንደሆነ ይነግረናል። እንዲያውም በአንድ ስፍራ የመሥራቹን ውርደትና ስቃይ የሃይማኖቱ እምብርት አድርጎ የሚያስቀምጥ ሃይማኖት አለን ብሎ ይጠይቀናል። መጽሐፍ ቅዱስ የብዙዎች መሰናከያ የሆነውን ለምናምን ደግሞ ድነት የሆነውን ይህንን የመስቀል ቃል ሲናገር፣ ብዙ ሰዎች ከሚሰናከሉበት ነገር አንዱ ይሄ ውርደት፣ በታሪክ የተዋረዱ ሰዎች፣ የተረገሙ ሰዎች የሚሰቀሉበት ሮማውያን የራሳቸውን ሰዎች እንኳን ለማሰቀል የማይፈልጉበት መስቀል ላይ አምላክ ሰው ሆኖ ሲንጠለጠል ስንመለከት ጳውሎስ ይህንን ይጠይቀናል። የመስራቹን ውርደትና ስቃይ የሃይማኖቱ እምብርት አድርጎ የሚያስቀምጥ ሃይማኖት አለን ይለናል። መልሱን ለእናንተ መጽሐፉን ስታነቡ ታገኙታላችሁ። በምድር ላይ በሰዎች የተመሰረቱ በርካታ ሃይማኖቶች አሉ። ዛሬም ጠቢባንና አዋቂዎች በብዙም ሆነ በጥቂት ብልሃት ሃይማኖቶችን ሊመሰረቱ ይችላሉ። ማንም ግን አምላኩ በመስቀል ላይ በውርደት እንዲሞት አድርጎ የሞተበትን መስቀል ምልክቱ ትንክህቱና መዳኛው አያደርግም በዚህ ክርስትናችን መስቀሉን ሴንተር በማድረግ ከማንም እንደሚለይ ይሞግተናል እነዚህ የመጀመሪያዎቹ ምዕራፎች ወደ ታሪክ ሄዶ ወደ ሮማውያን በተለያየ ቦታ ላይ ሄዶ የሚያስቀምጥልን ነገር ለእኔና ለእናንተ መጽሐፍ ቅዱስን የምንረዳበትን አውድ ነው የሚከፍትልን ጳውሎስ እና በመቀጠልም አንዳንዶች መስቀሉን እና በዚያ ላይ የተሰቀለውን ሲያዩ ይቀፋቸዋል፣ ይዘገንናቸዋል። ሌሎች ደግሞ በሐዘኔታ ውስጣቸውን ያላውሰዋል። ስለዚህ የመሪውን ስቃይ ሰለባነት ማዕከሉ ያደረገ አንድም ሃይማኖት የለም ብሎ ክርስትናን ለይቶ ያስቀምጣል። መስቀል ላይ ብቻ ግን አያስቀምጠውም። ይሄንን ምናልባት መጽሐፍ ቅዱሳዊ ትንተናው በመስቀል ላይ ያተኮረ ቢሆንም መጽሐፉን ባነበባችሁ ቁጥር የኢየሱስ ክርስቶስን ሞት፣ ወደ ሲኦል መውረዱን፣ ከሙታን መነሳቱን፣ ዳግመኛ መምጣቱን ድረስ ይሄዳል። ነክቶት ነው የሚያልፍ። የተወሰነች አንድ ነገር ብቻ ይዞ አይደለም የሚያስቀምጥልን። ስለዚህ ጳውሎስ ስለ መስቀሉ ሲነግረን ምን ይለናል? ይህ መስቀል የእግዚአብሔር ፍቅርና ፍትህ፣ ፍርድና ምህረት፣ ጽድቅና ቅድስና የተገለጠበት ስፍራ ነው ይለናል የእግዚአብሔር ፍቅርና ፍትህ፣ ፍርድና ምህረት፣ ጽድቅና ቅድስና የተገለጠበት ስፍራ ነው። ያ ብቻ አይደለም፣ እግዚአብሔርን የምንገናኝበት ስፍራ ነው። እግዚአብሔር የተገለጠበት ስፍራ ነው ይለናል ጳውሎስ። ስለዚህ ስለ መስቀሉ ስናስብ ጳውሎስ ኢየሱስ ክርስቶስን ብቻ ሳይሆን ስላሴን እንድናስብ ይጋብጥናል። ምናልባት እነዚህ ሦስት ነገሮች ላይ ተናግሬ እጨርሳልሁ። ጳውሎስ ያነኖረባቸው ነገሮች ስለሆኑ የመጀመሪያ ስለ መስቀሉ ሲያስቀምጥልን ጳውሎስ መስቀሉ አንድ ርዕስ ያለው ምዕራፍ ታገኛላችሁ። የክርስቶስ ልዩትነትና የመስቀሉ ስላሴያዊነት የሚል እንመለከታለን። ብዙ ጊዜ ከመስቀል ጋር ስናስብ ሁልጊዜ እናንተም እንደምታውቁት ኢየሱስ ክርስቶስ ለእኛ የሞተ እግዚአብሔር ደግሞ የሚቀጣ በኢየሱስና በአብ መካከል ልዩነትን እንፈጥራለን። እና ጳውሎስ ያንን በጣም ይሞግተናል በዚህ ጽሑፍ ውስጥ ምናልባት ያቺ ምዕራፍ ብቻ ለመጽሐፉ ዋጋ በቂ ነች ብዬ አስባለሁ። በጣም ኢምፖርታንት ብዬ የማስበው ክፍል ነው እና ክርስቶስም እንዲህ ብሎ ያስቀምጠዋል። ክርስቶስ ራሱ ስለ እኛ አሳልፎ የሰጠው ከዚህ የተነሳ ነው የሰውነትን ባህሪ ተካፍሎ ሰው ሲሆን እንጂ ልክ ጭፍሮች መጥተው በቁጥጥር ሲያወሩት አይደለም። በእኛ ቦታ የገባው ሰው ከሆነበት ጊዜ ጀምሮ ነው። በዚህ ምድር የነበረው ሕይወቱ አብን የመታዘዝና መከራን የመቀበል የመሆኑ እውነታ ከዚህ ጋር ይስማማል። ስለዚህ ክርስቶስ ኢየሱስ በምድር የነበረው ጠቅላላ ሕይወቱን እንጂ ሞቱን እየነጠልን በዚህ ስፍራ ነው በእኛ ቦታ የገባው ማለት አይኖርብንም። እናም ጎልጎታ የወንጌል መልከዓምድራዊ የወንጌል መልከዓምድር ማዕከላዊ ኮረብታ እንጂ በተናጠል የቆመ ተራራ አይደለም ይለንና የክርስቶስን ማንነት ወደ መስቀሉ ሥራው ሲከርተው ትመለከታላችሁ። ኢየሱስ ክርስቶስ ከተጸነሰበት ጊዜ ጀምሮ እስከ መጨረሻው ድረስ ያለውን ሕይወቱን ከአንድ ኤቨንት ጋር ሳይሆን ሙሉ በሙሉ ከድነታችን ጋር አያይዞ ሲያቀርበው ትመለከታላችሁ። በዚህም ውስጥ የአብን ስራ ይነግረናል። የመንፈስ ቅዱስም ስራ ይነግረናል። ኢየሱስ ክርስቶስ በገዛ እሱ ብቻ ፈልጎ እንዳልመጣ በተለያየ ቋንቋዎች ያስቀምጥልናል። እና መስቀሉን ስላሴያዊ ነው ብሎ ሲናገር ጳውሎስ በድፍረት የሚለን ነገር አለ ጌታ ኢየሱስ የእግዚአብሔርን ፍቃድ ለመፈጸም መሞቱን ስንናገር እግዚአብሔርንና ኢየሱስን ነጣጥለን እንዳይሆን መጠንቀቅ አለብን ብሎ ማስጠንቀቂያ ይሰጠናል። ምክንያቱም የእግዚአብሔር ማንነት ኢየሱስን ስለሚያካትት። ያም ብቻም ሳይሆን እግዚአብሔር የትኛውን ነገር ሲፈጽም በአንድ ስላሳዊ ፍቃድ ነው አብ ወልድና መንፈስ ቅዱስ አንድ ገጸ መለኮት እንደመሆናቸው አንድ ፍቃድ አላቸው እንጂ አብ ሌላ ፍቃድ፣ ወልድ ሌላ ፍቃድ፣ መንፈስ ቅዱስ ሌላ ፍቃድ የላቸውም ብሎ ድነታችን በስላሴ የተከወነ እንደሆነ ይነግረናል። ስለዚህ ጳውሎስ በመጽሐፉ ውስጥ ያስቀመጠልን ነገር ከታሪክ በመነሳት ለመስቀሉ እና ኢየሱስ ክርስቶስ በመስቀሉ ላይ ስለሰራው ስላሴ በመስቀሉ ላይ ስለሰሩት ከፍተኛ የሆነ መሰረታዊ የሆነ ነገር ለክርስትናችን የሚጠቅመን ያስቀምጥልናል። ሌላ ትልቅ ጥንቃቄ ያየሁበት ከምዕራፍ 10 እስከ ምዕራፍ 16 ያለው የትንታኔ ነው። ከምዕራፍ 10 እስከ 16 ጳውሎስ በመጽሐፍ ቅዱስ ውስጥ የተጠቀሱ ከክርስቶስ መስቀል ላይ ወይም ከእግዚአብሔር የድነት ሥራ ጋር የተገናኙ ሜታፈርስን ወይም ዘይቤዎችን የሚተነትንልን በጣም ወሳኝ ክፍል ነው። ብዙ ጊዜ በወንጌላውያን ክፍ በኢቫንጀሊካል ሰርክልስ በጣም የተለመደ አንድ ሞዴል ብቻ ይዞ የመንቀሳቀስ ጉዳይ አለ። አንድ የአቶንመንት ሞዴል ምናልባት ቅድም አስቀምጠነዋል፣ እግዚአብሔርን ቀጪ ወልድን ተቀጫ አድርጎ የማስቀመጥ አባዜ ማለት ነው እና ጳውሎስ ያለን ያ ብቻ ሜታፈር በቂ አይደለም የሚል ሙግት አለ። ይሄ በጣም ብዙዎቻችንን የሚያርቅ ነው ብዬ አስባለሁ። ስለዚህ ምንድን ነው ያደረገው? ለየትኛውም ሞዴል ለየትኛውም በስነ መለኮት ትምህርት ቤት ያለፋችሁ ሰዎች ከክርስቶስ መስቀል ጋር የተያያዙ ብዙ ሞዴሎች አሉ። እነሱም በሙሉ እያንዳንዱ በራሱ በቂ ስላልሆነ ይልና ወደ መጽሐፍ ቅዱስ ሄዶ መጽሐፍ ቅዱስ የተነገረበትን መጽሐፍ ቅዱስ የሚገልጻቸውን ወደ አምስት ዘይቤዎች ያነሳል። ለእያንዳንዱ አንዳንድ ምዕራፍ ሰጥቶ ነው ሲተነትን የምታዩት። ለምሳሌ ከፍርድ ችሎት ጋር የተያያዘውን መጽደቅ ወይም ጀስቲፊኬሽን የሚለውን ያነሳል። ከንግዱ ዓለም ጋር የተያያዘውን ቤዝወት የሚለውን ነገር ያነሳል። ከቤተሰባዊ ግንኙነት ጋር የተገናኘውን እርቅ የሚለውን ያነሳል። ከአምልኮ ስርዓት ጋር የተገናኘውን መስዋዕት የሚባሉትን ራሱን የቻለ ቻፕተር አለው። በጣም በአፉል የሆነ ቻፕተር ያንን ያነሳል። ከዛም ውጭ ደግሞ ከክፋት ኃይላት ጋር በተመለከተ የጦርነትን ቋንቋ ወስዶ የኢየሱስ ክርስቶስ በዚህ ውስጥ ምን አደረገልን ይለናል። ከዚህ የምንማረው አንድ ነገር ነው። አጠቃላይ ተደጋጋሚ ጳውሎስ የሚነግረን ነገር ነበረ። ብዙ ገጽታ ያለው የእግዚአብሔር ጥበብ ብሎ ይነግረናል። መስቀሉን መስቀሉን ከተለያየ አቅጣጫ ተመልከቱት ይለናል። እኔ እነዚህን ሳነብ ለእኔ የተረፈልኝ አንዳንድ ቦታ ሌሎችም ሰዎች ይህንን ብለዋል የእኔ ብቻ ኤክስፒሪየንስ አለን ተንበርክኮ ማልቀስ ተንበርክኮ በእግዚአብሔር ፊት እግዚአብሔር ሆይ ይህን ሁሉ ለእኔ ነው ያደረከው የሚል ነው። ለእኔ አምልኮ ነው የተረፈልኝ የተማርኳቸው አዳዲስ ነገሮች ቢሆኑም ከዛ የበለጠ ግን ልቤን የሚጎተጉትና ለካ ይሄ ሁሉ ለእኔ ተደርጓል በግሌ ለእኔ ብቻ ሳይሆን ደግሞ ለአጽናፍ ዓለሙ ለዓለም ሁሉ የተደረገ ነገር ነው እያለ ነው ጳውሎስ የሚጎተጉትን። እንግዲህ ታሪካዊ ነገሩ አሁን የነገርኳቸውን ሞዴሎች በተመለከተ ጳውሎስ ከተናገረ በኋላ በመጨረሻ የመጨረሻዎቹ ምዕራፎች ሶስት ምዕራፎች ጳውሎስ የመስቀሉ ፋይዳ ምንድን ነው ይለናል። ጥቅሞቹን ከነገረን በኋላ መስቀሉ በእኔና በእናንተ ሕይወት ውስጥ ምንድን ነው የሚያደርገው ይለናል። ቅድም ወንድማችን ዳንኤል ሲጸልይ አይታችሁ ከሆነ ስለ መስቀል ተምረን ሳንሰቀል የምትል አንድ ሀረግ አስቀምጦልን ሄዶልናል። ጳውሎስ በአጭሩ በመስቀሉ የተቀመረ በመስቀሉ የተሰራ ህይወትን እንድንኖር ምን ያደርገናል? በጣም በጣም በጣም ይሞግተናል። በዚህ በመጨረሻዎቹ ክፍሎች ውስጥ ኢየሱስ ክርስቶስ በመስቀሉ ይሄንን ካደረገ እንደ ቤተ ክርስቲያን ምን መሆን አለብን? ፐርሰናሊ ምን መሆን አለብን? እንደ ሀገር ምን መሆን አለብን እያለ ጳውሎስ በጣም በሰፊው ይነግረናል፣ በሰፊው ያስቀምጥልናል። አንድ ነገር ሳልናገር ማለፍ የለብኝም አንድ ቻፕተር አለ አይ ቲንክ ምዕራፍ ሰባት ይመስለኛል ከተሳሳትኩ ታርምኛላችሁ ለእኔ በጣም ኢምፖርታንት ቻፕተር ሆኖ ስላገኘሁት ኢየሱስ በእግዚአብሔር ተትቷል የሚል መዝሙር 22ን የኢየሱስ ክርስቶስን የመጨረሻውን ጸሎት አምላኬ አምላኬ ወይ ስለምን ተውከኝ የሚለውን ጳውሎስ የሚያይበትን እይታ ከተለያዩ ምሁራን ጋር በማስተባበር ይነግረናል። እንድትገዙትና እንድታነቡት ነው ምነግራችሁ። ይሄንን ከዚህ በላይ የምለው ነገር የለኝም መጽሐፉን ይዘት በተመለከተ። አለፍ ብላችሁ ለምታጠኑ ሰዎች የተጻፈልን ቢብሊዮግራፊ ብዙ ነው ብዙ ነገሮችን መርምሮ አስቀምጦልናል። ወገንተኝነት አላየሁበትም። ከወገንተኝነት ነፃ መሆን ይቻላል ወይ አላውቅም፣ ግን ብዙ ጥንቃቄ አድርጓል። ከአርሜናውያን ወገን፣ ከፔንቴኮስተልስ፣ ከኢስተርን ፋደርስ ከተለያየ ቦታዎች ጠቅሶልናል። ሴቶችን፣ ወንዶችን በተቻለው መጠን ራሱን ሁሉ በመሞገት አቀርቧል። አንድ ምዕራፍ አስታውሳለሁ፣ ድሮ የነበረውን ሐሳብ የለወጠበት ምዕራፍም አለ። ስለዚህ ባጠና ቁጥር በቆየ ቁጥር ራሱን እያሳደገ የመጣ ነው እና እግዚአብሔርን ስለ ጳውሎስ ሕይወት አመሰግናለሁ። ይህንን ነው ለማለት የምፈልገው። ይህንን ካልኩኝ ብጸልይ ደስ ይለኛል። እግዚአብሔር እነዚህን ነገሮች በየስፍራው እንዲያደርግ ሁላችንም እንድንጸልይ እጋብዛለሁ። ለሰዎች ስጦታን የምትሰጥ አንተ ነህ። አንተ ለመንፈስህ አማካኝነት ሰዎችን ለተለያየ ነገር ብቁ ታደርጋለህ። እግዚአብሔር ሆይ እንዲጽፍ ጉልበትን ስለሰጠኸው ስለ ወንድሜ ጳውሎስ ስለቤተሰቡም። እግዚአብሔር ሆይ በኢየሱስ ክርስቶስ ስም አመሰግናለሁ። አባት ሆይ በእነዚህ ነገሮች ሁሉ አንተ ክብር እንድትወስድ ለአንተ ክብር እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። አባት ሆይ ይህንን ስናወራ ስንነጋገር፣ እግዚአብሔር ሆይ ከሁሉ በላይ ሴንተር የሆነውን የአንተን ማንነት የአንተን ስራ እንድናስብ፣ እግዚአብሔር ሆይ ለእያንዳንዳችን ማስተዋል እንድትሰጠን በኢየሱስ ክርስቶስ ስም ለመነ። አባት ሆይ ይህች መጽሐፍ በብዙ ሰዎች ውስጥ እንድትገባ ክርስቶስን ሰዎች እንዲያዩ መጽሐፍ ቅዱስ ስለ ክርስቶስ ሞት ስለ ክርስቶስ ሕይወት የሚናገረውን ነገር እንዲያስቡ ዓይን ከፋች እንድትሆን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አምላካችን እግዚአብሔር ሆይ በተለያየ አይነት መንገድ በተለያየ ሁኔታ በዚህ መጽሐፍ ላይ አባት ሆይ እጃቸውን ያሳረፉ ወንድሞችና እህቶቼን ሁሉ ከበረከትህ እንድታጠግብ በጌታ በኢየሱስ ክርስቶስ ስም ለምንሃለሁ። እግዚአብሔር ሆይ እናመሰግንሃለን፣ ይህንን ጊዜ እንድናይ ስለሰጠህን እድል፣ ክብር ሁሉ ለታላቁ ስምህ ይሁን። በጌታ በኢየሱስ